ሰላም የተወደዳችሁ ቤተሰቦች፣ እንዴት ናችሁ? እንግዲህ ዛሬ በጣም አዲስ የሆነ ትምህርት የላችሁ መጥቻለሁ። የሂሳብ ትምህርት እንማራለን። እዚ ላይ እንደምትመለከቱት ሂሳብ ትምህርት እጀምርላችኋለሁ በሰሞኑ ብያችሁ ነበረ። ስለዚህ ዛሬ በደንብ ወሳኝ የሆነ ትምህርት አስተምሯችኋለሁ። ሁላችሁም ትኩረት ሰጣችሁ ተከታተሉኝ። በዋናነት የቁጥር አይነቶች፣ ሂሳብ ማለት ግን ምን ማለት ነው ስንል፣ መጀመሪያ ሂሳብ ማለት ሂሳብ ማለት ነው በቃ ምን ማለት መሰላች? በቁጥሮች የሚሰራ ቋንቋ ማለት ነው። በቁጥሮች የሚሰራ ቋንቋ። ስለዚህ እንዴት እንደሆነ ደግሞ እናያለን። ስለዚህ ቁጥሮች ስንል ደግሞ የተለያዩ የቁጥር አይነቶች አሉ። እንግዲህ ከቁጥሮች ስንነሳ ናቹራል ነምበር፣ ናቹራል እሺ፣ ነምበር፣ ናቹራል ነምበር መቁጠሪያ ቁጥሮች ማለት ነው። መቁጠሪያ ቁጥ መቁጠሪያ ቁጥሮች የምንላቸው የቁጥር አይነቶች አሉ እነሱን አሳያችኋለሁ። ለምሳሌ በቃ ልንገራችሁ መቁጠሪያ ቁጥሮች የሚባሉ ቁጥር ከየት ነው የሚጀምር? ከአንድ ነው አደለ። ከአንድ የሚጀምር ከሆነ መቁጠሪያ ቁጥር ይባላል። ለምሳሌ መቁጠሪያ ቁጥሮች አንድ፣ ሁለት፣ ሶስት፣ አራት፣ አምስት እሺ አምስት ስድስት እያለ ይቀጥላል፣ እንዳለ ይቀጥላል፣ እስከ መጻፍ እስከማትችሉ ድረስ ማለት ነው። በነገራችን ላይ ቁጥር ወደፊት አያልቅ፣ ይህን ማወቅ አለባችሁ። ወደፊት አያልቅ፣ ያልቅ ቁጥር የለም። እስኪደክማችሁ ተጽፎ ይተዋል። ኢንፊኒቲ ይባላል። ስለዚህ እሱ ኢንፊኒቲ ይባላል። ስለዚህ እሱ እልቆ ቢስ ማለት ነው። ቁጥር እልቆ ቢስ ነው በአማርኛ ማለት ነው። እነዚህ መቁጠሪያ ቁጥሮች ወይም ደግሞ ናቹራል ነምበርስ ይባላሉ። ከዛ ደግሞ ሙሉ ቁጥሮች የሚባሉ አሉ። ወይም ደግሞ በአማርኛ በእንግሊዝኛ ሆል ነምበርስ ሆል ሆል ነምበርስ ሆል ነምበርስ የሚባሉት ደግሞ ልክ እንደዚህ እንደነ እንትን አይነቶች እንደ እንደ ናቹራል ቁጥር አይነቶች ሆነው አንድ ልዩነት አላቸው። አንድ ልዩነት ይሄ ልዩነት ከዜሮ ነው የሚጀምሩ። ይቺ ከምነው የጀመረች? ከአንድ ነዋ። ይሄ ግን ከዜሮ ይጀምራል። ዜሮ፣ አንድ፣ ሁለት፣ ሶስት፣ አራት፣ አምስት፣ ስድስት፣ ሰባት እያለ ይቀጥላል ማለት ነው። ስለዚህ የሙሉ ቁጥር ያው ሙሉ ቁጥሮች ይባላሉ። ሙሉ ቁጥሮች ሙሉ ቁጥሮች እንግዲህ ምን አልኳችሁ? ናቹራል ነምበር ወይ ደግሞ መቁጠሪያ ቁጥሮች፣ ሙሉ ቁጥሮች። ከዛ ደግሞ ምን የሚባሉ አሉ? ሶስተኛ ኢንቲጀርስ ይባላሉ። ኢንቲጀርስ ኢንቲጀርስ ኢንቲጀርስ፣ ወይ ደግሞ ኢንቲጀር ነምበርስ የሚባሉት ደግሞ በአማርኛ ምን ይባላሉ መስላችሁ? ድፍን ቁጥሮች ይባላሉ። ድፍን ቁጥሮች፣ ድፍን? ቁጥሮች ድፍን ቁጥሮች። እንግዲህ እነዚህ ድፍን ቁጥሮች ምንድን ናቸው? እንግዲህ ከአንድ እስከ ከአንድ በላይ ከአንድ ጀምረን ቁጥር ቆጠርና፣ እሺ ዌል፣ ይህ ሁላችን የምናውቀው ነገር ነው። ከዛ ደግሞ ከዜሮ ጀምረን ቆጠርን፣ እንዲህ አዲስ ነገር ተፈጠረ ማለት ነው። ከዛ ደግሞ ምን አመጣን? ኢንቲጀር ነምበርስ ወይ ደግሞ ድፍን ቁጥሮች ምንላቸው መጡ። እነዚህ ስለምን ሊሆኑ ይችላሉ? ዌል፣ እንያቸው። እነዚህ ድፍን ቁጥሮች የምንላቸው ደግሞ ከዜሮ ወደፊት እና ከዜሮ ወደ ኋላ ወይ ደግሞ ዜሮ ትላላችሁ ከዚህ ላይ አንድ ስትሉ በዚህ በኩልም ኔጌቲቭ አንድ፣ ከዚህ ላይ ሁለት ስትሉ በዚህ ላይም ኔጌቲቭ ሁለት፣ ከዚህ ላይ ሶስት ስትሉ በዚህ ላይም ኔጌቲቭ ሶስት ብላችሁ የምትለዩዋቸው ናችሁ ማለት ነው። ስለዚህ በነገራችን ላይ ከነዚህ ከዜሮ በዚህ ያሉ በስተግራ ያሉ ቁጥሮች ድፍን ቁጥ ኔጌቲቭ ነምበርስ ይባላሉ። ኔጌቲቭ ነምበርስ እነዚህ ደግሞ ከዜሮ ወደዚያ ያሉት ደግሞ ከዜሮ ከአንድ ወደ ላይ ያሉት ደግሞ ፖዚቲቭ ነምበርስ ይባላሉ። ነገር ግን ዜሮ ፖዚቲቭ ነች ኔጌቲቭ ነች ካላችሁ ዜሮ ሁለቱንም አይደለች ጀስት አካፋይ ነች ድንበር ነች ማለት ነው። ስለዚህ ስለ ቁጥር አይነቶች ካወራን እነዚህን የቁጥር አይነቶች ማወቅ አለባችሁ ማለት ነው። ያው እንግዲህ ወደፊት ምንማረው ስላለ ለምሳሌ እያንዳንዱ ነገር ስንማር እንዲገባችሁ እነዚህ ቁጥሮች ማለፍ የለባችሁ። ሴሪየስሊ ጽፋችሁ በደንብ ያዙ። መቁጠሪያ ቁጥሮች፣ ሙሉ ቁጥሮች፣ ድፍን ቁጥሮች የሚባሉትን ያዙ። መቁጠሪያ ቁጥሮች የሚባሉት ከአንድ ጀምረው የሚመጡ ቁጥሮች ናቸው። ሆል ነምበርስ ወይ ደግሞ ሙሉ ቁጥሮች የሚባሉት ከዜሮ ጀምረው የሚመጡ ናቸው። ኢንቲጀር ነንበርስ የሚባሉት ደግሞ ከዜሮ ወደፊትና ወደኋላ፣ ወደ ቀኝና ወደ ግራ የምናነባቸው ወይም ደግሞ ያሉ ቁጥሮች ናቸው ማለት ነው። መቼ እንደምንጠቀማቸው ፕራክቲካሊ በደንብ እንመለከታቸዋለን። እሺ እንግዲህ ከነዚህ ቁጥጥ ቀጥላችሁ፣ እንግዲህ ዛሬ የመጀመሪያ ክላሳችሁ ነው በሂሳብ ከዚህ ቀጥላችሁ ምን ማወቅ አለባችሁ ከተባለ ስሌቶችን ማወቅ አለባችሁ፣ ወይም ደግሞ ቁጥሮችን ቢያንስ ቁጥር ማወቅና ስሌቶችን ማወቅ አለባችሁ። አራቱ የሂሳብ ስሌቶች የሚባሉትን እስኪ እስከማወጣ እናንተ ኮመንት ላይ ጽፋላችሁ አራቱ የሂሳብ ስሌቶች የሚባሉ እነማናቸው? አራቱ የሂሳብ ስሌቶች፣ አራቱ የሂሳብ ስሌቶች፣ አራቱ የሂሳብ ስሌቶች፣ መሰረታዊ ስሌቶች፣ መሰረታዊ ስሌቶች አራቱ የሂሳብ መሰረታዊ ስሌቶች ማወቅ አለባቸው። እነዚህም አራቱ መሰረታዊ የሂሳብ ስሌቶች መደመር፣ መደመር፣ መደመር ምልክቱ ምን ይመስላል? እችን ትመስላለች። መደመር፣ መቀነስ፣ መቀነስ ምልክቷ ምን ትመስላለች? እችን ትመስላለች። እዚህ ምልክቷ ማለት ነው። ከዛ ማባዛት ማባዛዛት ማባዛት ማባዛት ምልክቷ እንደዚህ ትመስላለች እንደዚህ ትመስላለች። ከዛ ደግሞ ማካፈል ማካፈል ማካፈል ምልክቷ ይችን ትመስላለች ማለት ነው። ማካፈል ምልክቷ ይችን ትመስላለች ማለት ነው። ስለዚህ እነዚህ አራቱ የሂሳብ መሰረታዊ ስሌቶች ይባላሉ። እነዚህም ማወቅ አለባችሁ። ማወቅ ሲኖርባችሁ ግን በምን ደረጃ ነው ማወቅ ያለባችሁ? በግዴታ ደረጃ ነው ማወቅ ያለባችሁ። እንግዲህ ሂሳብ መማር ጀምራችሁ እነዚህ ምልክቶች አለማወቅ ማለት በቃ ትምህርት አይደለም እየተማራችሁት ያላችሁት ማለት ነው። ስለዚህ መደመር ምልክቷን፣ መቀነስ፣ ማባዛትና ማካፈል ግን እነዚህ እንትኖች ደግሞ እንዴት ነው የምንጠቀማቸው? እንዴት ነው የምንጠቀማቸው ሚለውን በዛው ማወቅ አለባችሁ ማለት ነው። እንዴት እንደምንጠቀማቸው ንገራችሁ። መደመር ማለት መደመር ማለት መደብለቅ ማለት ነው። ለምሳሌ ሁለት ሁለት ኳሶች እና ሁለት ኳሶች ሲደመር ሌላ ደግሞ ሶስት ኳሶች ስንት ኳሶች ይሆናሉ? ስንት ኳሶች? አምስት ኳሶች ይሆናሉ አምስት ኳሶች ይሆናሉ። አይደለ? መደመር ይባላል። መቀነስ ማለት ደግሞ መቀነስ ማለት ደግሞ ያው አማርኛው ራሱ ግልጽ ነው፣ መውሰድ ማለት ነው። መቀነስ ማለት መውሰድ ማለት ነው። ለምሳሌ አምስት ኳሶች አሏችሁ፣ አምስት ኳሶች አሏችሁ። ከዛ አምስት ኳሶች ላይ ሁለት ኳሶችን ብትቀንሱ ስንት ይቀራል? ወይ ደግሞ ሁለት ብትወስዱ ስንት ይቀራል? ሶስት ይቀራል። ሶስት ኳሶች ይቀራሉ ማለት ነው። በጣም ግልጽ ነው አይደለ? በጣም ጥሩ። ከዛ ማባዛት ማለት ደግሞ መደመር ማለት ነው። በነገራችን ላይ መደመር ትንሽ ስለሆነ አንዴ ነው የሚደመር፣ ማባዛት ግን ስንቴ ነው የሚደመር ማለት ነው። የመደመሩ መጠን ስንቴ ይደመር የሚል ነው። ለምሳሌ አምስት ሲባዛ በሶስት ብንለው ምን ማለት ነው? አምስትን ስንቴ እንደምረው ማለት ነው። እኩል ነው ይሄ ማለት አምስት ሲደመር አምስት ሲደመር አምስት አያችሁ። ማባዛት ማለት ምን ያክል ቀላል እንደሆነ፣ አምስት ሲባዛ በሶስት ማለት አምስትን ስንቴ እንደምረው ማለት ናት። ይቺ አምስት ስንት ጊዜ እንደሚደመር ምን ትነግረን ቁጥር ናት። ስለዚህ አምስትን ሶስቴ ብንደምረው እና አምስትን ሶስቴ ብናባዛው ተመሳይ ቁጥር ነው ማለት ነው። ስለዚህ አምስት ሲደመር አምስት ሲደመር አምስት ማለት እና አምስት ሲባዛ በሶስት ተመሳይ ነው። ግን ልዩነቱ ምን እንደሆነ አስተውሉ። ልዩነቱ ይሄኛው ጊዜ ይፈጃል። መደመር ጊዜ ስለሚፈጅ ማባዛትን ተጠቅመን ባጭር ቦታ እንዳይዝ ማድረግ እንችላለን ማለት ነው። እንግዲህ ወደፊትም ቢሆን ሂሳባችን ከበድ ባለቁጥር እንደዚህ ቀላል ዘዴዎችን እየተጠቀም በጣም ኮምፕሌክስ ኢንጂነሪንግ እስከምትማሩት ድረስ የኢንጂነሪንግ ሂሳቦችን እስከምታውቁ ድረስ በቀላሉ የምታውቁባቸው መንገዶች በጣም አሉ ወደፊት ሂሳብ ላይ ማለት ነው እና እንደዚህ አይነት ነገሮችን ሁሌም እንጠቀማለን። ሌላኛው ማካፈል ነው። ማካፈል ደግሞ ስንቴ እንደምንቀንስ ነው። ስንቴ እንደምንቀንስ ለምሳሌ 15 እሺ፣ 15 ሲካፈል ለሶስት 15 ሲካፈል ለሶስት 15 15ን ሶስቴ ማካፈል ማለት ነው። ለምሳሌ የዚህ ውጤት ስንት ነው? አስራ አምስት ሲካፈል ለሶስት እኩል ነው ስንት ነው? አምስት ነው፣ አደለ? አምስት ነው። ስለዚህ አስራ አምስትን አስራ አምስት ሶስት የተቀናንሶ የሚመጣውን ቁጥር ንገሩኝ። ለሶስት ሲካፈል ለሶስት እኩል የሚቀነስበትን ማለት ነው። ያ ማለት ለሶስት እኩል ስታካፍሉት አምስት አይደል የሚመጣው። ያ ማለት እኩል ነው አስራ አምስት ሲቀነስ አምስት ሲቀነስ አምስት ስንት ይሆናል ነው አስራ አምስት ሲቀነስ አምስት ስንት ይሆናል? አስራ አምስት ሲቀነስ አምስት አስር ይሆናል። አስር ሲቀነስ አምስት አምስት ይሆናል ማለት ነው። ስለዚህ ማካፈል እና መቀነስ ተመሳይ ናቸው። መቀነስ አንዴ ነው የሚቀንሰው፣ ማካፈል ደግሞ የሆነ ያክል ነው የሚቀንሰው። ገብቷችኋል? ስንቀነስ እንዳንል ነው። ስንቀነስ እንዳንል ማካፈል እንጠቀማለን ማለት ነው። አስራ አምስት ለሶስት ስንት ስንት ይደርሳል የሚለው ነው። ለሶስት ቀን አንሰ ለሶስት ስንት ቀን አንሰው ስንት ይሆናል ማለትና አስራ ሶስት ሲካፍል ለሶስት ማለት ተመሳይ ነው እ አምስት ሲባ አምስት ሲባዛ በሶስት ማለትና አምስት ሲደመር አምስት ማለት ተመሳኝ ናቸው። አምስት ሲቀነስ አምስት ማለትና ይሄኛው ለዚህኛው ነው አንዴ ነው የዚህ አንድ ነው። ስለዚህ እንደዚህ አይነት ግንኙነት ነው ያላቸው ማለት ነውና የአንዱ አንዱ የሌላው ማረጋገጫ ነው። አንዱ የሌላው መረጋገጫ ነው። ሂሳብ በአንድ ቀን ሁሉንም ነገር ማስተማር ትንሽ ሊከብድ ይችላል። ነገር ግን ሁሉንም አንዴ ላሳያችሁ እንዴት እንደምናረጋግጠው። ለምሳሌ ሁለት ሲደመር ሁለት ሲደመር ሶስት ስንት ነው? መልሶ አምስት ነው አይደለም? በተመ በሌላ መንገድ መቀነስ ብናደርገውስ አምስት ላይ ውጤቱን ነው የምንወስደው። ውጤቱ ሲቀነስ ሲቀነስ ከዚህ ውስጥ አንዱ ሶስት ከቀነስን ሶስት ከቀነስን ስንት ይሆናል መልሳችን ሁለት ነው። ሁለት ከቀነስን ደግሞ ሁለት ከቀነስን ደግሞ መልሳችን ሶስት ነው የሚሆነው ማለት ነው። ስለዚህ መልሳችን ሶስት ይሆናል ማለት ነው። ያ ማለት የመቀነስ ይወላችሁ የመደመር ማረጋገጫው መቀነስ ነው። ይሄ ይሄን የምንመለከተው አምስት ሲቀነስ ሁለት ሶስት ይለናል አይደለም። አሁን ደግሞ ይህን ሶስት ደግሞ ማለት ነው ሲደመር ሁለት ብንለው ምን ይሆናል ማለት ነው። ሲደመር ሁለት ብንለው አምስት ይሆናል ለምን ሲደመር ሁለት አድርግ አምስት ብትለውስ ይመጣል ወይ አምስት ብትሉኝ አይሆንም ይሄ ግልባጭ ከእኩል ነው ሲያልፍ ይሄ ምልክቱ መቀየር አለበት ማለት ነው ስለዚህ እንደዚህ ትጠቀማላችሁ ማለት ነው ኦኬ ሌላኛው ኔጌቲቭ ቁጥር ይመጣባችኋል ለምሳሌ ይሄኛውን ካረግን መቀነስ ነው የሚሆነው ሶስት ሲቀነስ አምስት ከሆነ ማይነስቱ ነው የሚመጣው ማይነስቱ ደግሞ ከዚህኛው ጋር እኩል ሆነ ማለት ነው አያችሁ እች ማይነስቱ ናት ስለዚህ ከዚህ ላይ አሁን ይህኛውን መቀነስ አምስት ብንለው መልሱ ምን ይሆናል እኩል ነው ማይነስ ቱ ነው የሚሆነው ግን ኔጌቲቭ ቁጥር ገና አላስተምራችሁም አሁን ኮምፕሊኬትድ ነው የራሱ ደረጃ ጠብቄ ነው ማስተምራችሁ ማለት ነው ኦኬ ሌላኛው አምስት ሲባዛ በሶስት ማለት አስራ አምስት ነው ይሄኛውን አሁን ይሄ ለመደመሩ ማሳያ ስለመጣው ተጠጥፋው አምስት ሲባዛ በምን አስራ አምስት ነው አይደለ አምስት ሲባዛ በሶስት አሁን ማረጋገጥ የሚችለው ሲካፈል ለሶስት አድርጌ ነው። ለሶስት ካረኩት መልሱ ስንት ይሆናል? መልሱ ግዴታ አምስት መሆን አለበት። ለአምስት ካረኩት ደግሞ መልሱ ስንት መሆን አለበት? ለአምስት ካረኩት ደግሞ መልሱ ሶስት መሆን አለበት። አይደለ? ከዛ ወደ 15 ነው የምንሄደው። 15 ሲካፈል ለሶስት፣ 15 ሲካፈል ለሶስት አይደለ? 15 ሲካፈል ለሶስት አምስት ነው መልሱ። እሺ ይህን እናጥፋው እኩል ነው አምስት። እሺ 15 ካፈለሱ እኩል ነው አምስት ኦኬ። አሁን ደግሞ ማረጋገጥ ይኖርብናል አይደለ አምስት ለማካፈል ምንድን ነው ማረጋገጥ? ማባዛት ነው ብያችኋለሁ። ሲባዛ በአምስት አምስት ሲባዛ በአም ኖ በሶስት ልላችሁ ነው። አምስት ሲባዛ በሶስት መልሱ ስንት ይሆናል? 15 ይሆናል ማለት ነው 15። እሺ ስለዚህ ይሄኛውን ማረጋገጥ የምትችሉት የማካፈል ከሆነም በማባዛት ነው የምታረጋግጡት። ግልጽ ነው አይደል? የመደመር ስሌቱን ልንገራችሁ። መደመር እኩል ነው መቀነስ ጋራ፣ ማባዛት እኩል ነው ከማካፈል ጋር ማለት ነው። ስለዚህ እነዚህ ግንኙነቶች በደንብ ማወቅ አለባችሁ ማለት ነው። እነዚህን ካወቃችሁ በቃ ሂሳብ ትምህርቱ በነገራችን ላይ እነዚህ ናቸው። እስከ ኢንጂነሪንግ ድረስ የተለያዩ ውስብስብ የሆኑ ሌሎቹ ሀሳቦች ይጨመራሉ ሲጨመሩም ግን በየት ሂዱ ምሰሯቸው፣ እነዚህን ተጠቅማችሁ ነው ሂሳቡ ሊወሳሰብ ይችላል። ለምሳሌ ካልኩለስ የሚባል ትምህርት አለ። ለእናንተ በጣም የተራራ ያክል ከባድ ነው። ነገር ግን ካልኩለስ የሚባል ትምህርት አለ። ሌሎችም ይሄ ትሪጎኖሜትሪ የሚባል አለ። ሌሎች ሂሳብ አይነቶች አሉ። ግን ስቲል ዲፔንድ የሚሆኑት እነዚህ ስሌቶች ላይ ነው። ማባዛት፣ መቀነስ፣ ማካፈል የሚባለው ኮንሰፕት ከጥግ እስከ ጥግ ትጠቀሙታላችሁ። ከዛው ውጭ ግን ውስብስብ ሐሳቡ ነው ኮንሰፕቱ ነው የሚለያየው። ለምሳሌ ኮንስትራክሽን የሚሰራ ሰው ትሪጎኖሜትሪ ማወቅ አለበት። የሆኑ የላብራቶሪ የሳይንስ ስራዎችን የሚሰራ ሰው ትሪጎኖሜትሪና ሌሎችም እንደ አስፈላጊነቱ ሙያው እንደሚፈልገው የሂሳብ ዘርፍ እንትን ማለት አለበት። የተለያዩ የሂሳብ መደቦች አሉ። እሱ ላይ ማጥናት ይኖርበታል። ነገር ግን ዲፔንድ የሚሆነው ከዚህ ላይ ነው ማለት ነው። ስለዚህ አሁን ደጋግሜ ስለነዚህ በደንብ አስተምራችኋለው እናንተ ሀሳባችሁን አሳውቁኝ፣ ምክንያቱም እናንተ እንደማትደግፉ ይካወቅ አቆመዋለሁ ረ ምክንያቱም አማርኛው ላይ እቀጥላለሁ፣ ግን ብዙ ሰው አይረዳውም እንጂ በጣም ወሳኝ የሆነ ትምህርት ነው። ሱቅ መስራት ብትፈልጉ እንደውም ዋቴ በር፣ ማንኛውም ሰው እነዚህን መሰረታዊ ነገሮች ማወቅ አለበት ማለት ነው። እና እነዚህን ካሳየዋችሁ እንዴት ጠለቅ ብለን ደግሞ በትክክለኛ ለምሳሌ ሱቅ ትሰራላችሁ እንበልና አንዳንዴ እቃ ልትረክቡ ትሄዳላችሁ። እቃ ስትረክቡ የተለያዩ እንትኖችን ነው የምትጠቀሙት፣ የተለያዩ ማቴሪያሎችን ነው የምትገዙ። አንድ እቃ አይደለም የምትገዙት። ስለዚህ አን ሁሉ ደምራችሁ የሚቀነስ ከዚያ ደግሞ ስትሸጡ እንትን ይኖራል፣ ትርፍ ይኖራል፣ ኪሳራ ይኖራል። ስለዚህ ትርፋችሁን፣ ኪሳራችሁን ዋናውን እንዴት ነው የምታውቁት? ስለዚህ መደመር፣ መቀነስ፣ ማካፈል፣ ማባዛት ምናምን እንደዚህ ወሳኝ የሆኑ ኮንሰፕቶችን ማወቅ ይኖርባችኋል። እና እሱን በደንብ አስተምራችኋለሁ። ድጋፋችሁን ግን በኮመንት ማወቅ ይፈልጋለሁ ማለት ነው። እና በውስጥ ማጥናት ከፈለጋችሁ በአጭር ቀን ነው። እነዚህ ብዙ አይፈጅባችሁ። በሳምንት አምስት ቀን በቀና እንዳርሳት እያስተማርናችሁ በአጭር ቀን ብቁ ለመሆን በውስጥ ቴሌግራም ላይ፣ ዋትሳፕ ላይ እና የሞላ ያናግሩኝና ውጤቱን እናያለን ማለት ነው። እና እስከ ሰ ስለተከታተላችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛል። ሰላም፣ ፍቅር፣ ጤና ለሀገራችን ይህ